አውሮፓ አካባቢና መካከለኛው ምስራቅ የተነሱ ጉዳዮችን አጠራጠር አድርጌ ለማሳጠር ታደረጋል። የመጀመሪያ ጉዳያችን የሚሆነው እንግዲህ በተለይም ደግሞ በትላንትናው ዕለት አልሻባብ በሶማሊያ ላይ ከፈጸመው ጥቃት ጋር የሚያያዝ ነው። እንግዲህ ከዚህ ጥቃት ጋር በተያያዘም አልሻባብ የመንግስት የእስረኞች የሚገኙበት ስፍራ ላይ ወይም ደግሞ ማረሚያ ላይ ነው እንግዲህ ጥቃት ያደረሰው። ጥቃቱን ተከትሎ ከዛ በኋላ በተወሰደ እርምጃ እንግዲህ የሶማሊያ መንግስት በቁጥር ሰባት የሚሆኑ የአልሸባብ አባላትን ስለመግደሉ የተጠቀሰበት ሁኔታ ነው የምንመለከተው። አፍሪካ ኒውስ እና ሌሎች እጅግ በርከት ያሉ የመረጃ ምንጮች ይህንን ጉዳይ በስፋት እያስነብቡ ነው የሚገኙት እንግዲህ አልሻባብ ጥቃት የፈጸመበት አካባቢ በተለይም ደግሞ በመንግስት በኩል ከፍተኛ ጥበቃ ያለበትና ለፕሬዚደንቱ መኖሪያ አካባቢ ቅርብ የሆነ ከፍተኛ ጥብቅ ክትትል ይደረግባቸዋል ከተባሉ አካባቢዎች ላይ አንዱ ላይ ነው እንግዲህ ጥቃት እያደረሰው ይህንን ጥቃት ደግሞ ሲያደርስ በዋናነት የመንግስት ወታደሮች የሚጠቀሙትን አልባሳት በመጠቀም መሆኑን በበርካቶች ዘንድ አግራሞትን የፈጠረ መሆን ችሏል። እንግዲህ ሰብሮ በመግባት ጥቃት እያደረሰ ቢሆንም እንኳን ከዛ በኋላ በተከናወ የመልሶ ማጥቃት እርምጃዎች የሶማሊያ መንግስት ይህንን እንቅስቃሴ መቆጣጠር መቻሉንና በቁጥር ሰባት የሚሆኑ የአልሻባብ አባላትንም እርምጃ መውሰዱ የሚጠቁሙ መረጃዎች ናቸው እየወጡ የሚገኙት። ከዚህ ጋር በተያያዘ እንግዲህ እጅግ በርከት ያሉ የሚዲያ ተቋማት ከመዘገባቸው በተጨማሪ በጉዳዩ ላይ አንዳንድ ተቋማትም ሀሳብና አስተያየታቸውን እየሰጡበት ያለበት ጉዳይ ሆኗል። የመጀመሪያው ጉዳያችን ይህንን የሚሆነው ወደ ሌላኛው ጉዳያችን ነው የምናልፈው። የተወደዳችሁ ተመልካዮቻችን፣ ሌላኛው ጉዳዩ የሚሆነው እንግዲህ በዛሬው ዕለት በዋናነት የበርካቶች ሰበር መረጃ ሆኖ ሲነገር የነበረው ከፈረንሳዩ ጠቅላይ ሚኒስትር ጋር የሚያያዘው ጉዳይ ነው የሚሆነው። እንግዲህ የፈረንሳዩ ጠቅላይ ሚኒስትር ሊኮርኑ ማለት ነው በዛሬው ዕለት ስልጣናቸውን መልቀቃቸውን የሚጠቁሙ መረጃዎች በስፋት እየተነገሩ ናቸው የሚገኘው። በጣም የሚያስገርመው ነገር ይህ ጠቅላይ ሚኒስትር እንደሚታወቀው ከተሾሙ በፕሬዝደንት ማክሮን ከተሾሙ ገና 26ኛ ቀናቸው ላይ ነው የሚገኙት። ነገር ግን በፍጥነት የስራ ኃላፊነታቸውን የለቀቁ መሆን ችለዋል። እንግዲህ ከሳቸው የኃላፊነት መልቀቅ ጋር በተያያዘ በርከት ያሉ ጉዳዮች የተነሱ ይገኛሉ። በዋናነትም ለእሳቸው የስራ ኃላፊነታቸውን ለመወጣት የሚያስችሉ ቅድመ ሁኔታዎች አለመኖራቸው ጠቅላይ ሚኒስትሩ ኃላፊነታቸውን እንዲለቁ ካስቻሏቸው ጉዳዮች መካከል የሚጠቀሱ ናቸው። ከዛ በተጨማሪ አሁን ላይ በፈረንሳይ ውስጥ ያለው የፖለቲካ ሽኩቻ የአመራር ስራቸው ላይ ተጽዕኖ እንደፈጠረባቸው የሚጠቁሙ ጉዳዮችም እየወጡ ነው የሚገኘው። አስገራሚው ነገር እንግዲህ ይህ ጠቅላይ ሚኒስትር ካቢኔ አዋቅረው ነበረም፣ ካቢኔያቸውን አዋቅረው በሰዓታት ልዩነት ውስጥ ነው ይህንን የስራ ኃላፊነታቸውን ለቀቁ የሚል መረጃ የወጣው። እንግዲህ ካቢኔያቸውን ካዋቀሩ ከሰዓታት በኋላ ማለት ነው። ከዚህ ጋር ተያይዞ እንግዲህ በርካቶች መነጋገሪያ አድርገውታል። ባለፉት ሁለት ዓመታት አምስተኛው የማክሮን ጠቅላይ ሚኒስትር በመሆን በመሾምም ለመሾም እየተሾሙ ነበሩ። ነገር ግን ኃላፊነታቸውን በዚህ መልኩ አንስተዋል። ይህ አሁናዊ የፈረንሳይን የፖለቲካ ሁኔታ ማሳያና የሀገሪቱ የፖለቲካ ሁኔታ ውስብስብ መሆኑን እየጠቆሙ ነው የሚገኘው። ፕሬዚደንቱ በዚህ ጉዳይ ላይ ማብራሪያ እንዲሰጠን በበርካቶች እየተጠየቀ ነው የሚገኘው። ወደ ሌላኛው ጉዳያችን ስናልፍ ወደ ኢራን ነው የምንሄደው። ኢራን እንግዲህ ከአሜሪካና እስራኤል በጥምረት እንግዲህ የኒኩለር ማብልጸጊያ መሰረተ ልማቶቿ ላይ እርምጃ መውሰዳቸው ይታወቃል። ከዚህ ጋር በተያያዘ በተለይም ከዓለም አቀፉ የአቶሚክ ኃይል ተቆጣጣሪ ድርጅት ጋር ያላትን ግንኙነት ማቋረጧ ይታወቃል። አሁን ላይ እሱን ሊያድስ የሚችል ነገር ሊያድስ የሚያስችል ከጥቂት ቀናት በፊት በተለይም መስከረም ወር መጀመሪያ አካባቢ ላይ ስምምነት ላይ መደረሱ ይታወቃል። በዛም በርካቶች ጥሩ እርምጃ እንደሆነ ሲገልጹ እንደነበር እናስታውሳለን። ነገር ግን አሁን በቅርቡ እንደምናስታውሰው እንደ ብሪታንያ ፍራንስ የመሳሰሉ ሀገራት ጀርመንን ጨምሮ ማለት ነው በኢራን ላይ እርምጃ የማዕቀብ እንዲጣል ማድረግ መቻላቸው ከአሜሪካ ጋር ተባብሮ ማለት ነው ኢራንን ያስከፋ ጉዳይ ሆኗል። አባስ አራክሺ እንደምናውቀው የውጭ ጉዳይ ሚኒስትር ነው የኢራን ማለት ነው። ከዚህ ጉዳይ ጋር በተያያዘ በሰጡት መረጃ ምንድን ነው ያሉት? ይሄ ከምዕራባውያን ወይም ደግሞ ከተቆጣጣሪ ድርጅቱ ጋር የነበረው የመደራደር የመመካከር ጉዳይ አሁን ላይ ወደ ማብቃቱ ወይም ተስፋ የሌለው አይነት ደረጃ ላይ እንደደረሰ የሚጠቁም ሆኗል። ለዚህ እሳቸው በርካታ ጉዳዮችን የተነትናሉ። ካሁን በኋላ ዋጋ ቢስ ነው የሚል ሀሳብንም ነው እሳቸው እየገለጹት። ካይሮ ላይ የተደረሰ ስምምነት ነበረ፣ ቀደም ብዬ ሳነሳው እንደነበረው እሱንም እዛው እንዲቀር የሚያስችል ነው የሚል ሀሳብን ነው እየሰጡ የሚገኙት። ስለዚህ ቀደም ብለን እንዳነሳ ነው በሀገሪቱ ላይ የተጣለው ማዕቀብ ነው ሲሉ ተደምጧል። እንግዲህ ከአሁን በኋላ ቀደም ብሎ የታየው ተስፋ የሚያስቀረው መረጃ እንደሆነ ነው የተጠቆመው። ከአልጀዚራ ላይ ያገኘ ነው ጉዳይ ነው የመጨረሻው ጉዳያችን የምናደርገው ቲአርቲ ወርልድን ጨምሮ ሌሎች በርከት ያሉ የመረጃ ምንጮች ሲዘግቡት ከነበረው ጉዳይ ጋር ነው የሚያያዘው። ይህ የምትመለከቱት እንግዲህ በስዕላችን ላይ በስክሪናችን ላይ እየተመለከት ነው ያለው ሰላማዊ ሰልፍ የተካሄደው በአምስተርዳም ነው። በዋናነት እንግዲህ በኔዘርላንድ አምስተርዳም ይካሄድ እንጂ የተቃውሞ ሰልፍ ሀገሪቱን የሚመለከት ሳይሆን በዋናነት ከጋዛውያን ጋር የተያያዘ ነው እነዚህ የምንመለከታቸውም። የአምስተርዳም ነዋሪዎች እንግዲህ በተለይም ሀገራቸውን ኔዘርላንድ በእስራኤል ላይ ተጽዕኖ እንድታደርግ ጫና እንድትፈጥር ከዚህ በበለጠ ጫና እንድትፈጥር የሚጠይቅ ሰልፍ ነው እየተከናወነ የሚገኘው። 250 ሺህ የሚጠጉ ሰዎች ናቸው የተሳተፉት። ይህ በቅርብ ጊዜ ወዲህ በኔዘርላንድ ወይም በአምስተርዳም ታይቶ የማይታወቅ መሆኑንም የሀገሪቱ መገናኛ ብዙሀን እየዘገቡ ናቸው የሚገኙት። የአርቲ ወርልድ ነው የዘገበው። አፈወርቅ እንግዲህ ከበርካቶቹ ጥቂቶቹ እነዚህን ይመስላሉ። ለዛ ሁለቱ በግጭት ውስጥ ያሉት እንግዲህ በግብጽ እየተደራደሩ መሆናቸውን መረጃዎች እየወጡ ይገኛሉ። ጥሩ መረጃ ይዞ ይወጣል ወይም ደግሞ ተስፋ የሚሰጥ ነገር ይዞ ይወጣል ተብሎ ይጠበቃል። ሀብታሙ ለመረጃ አመሰግናለሁ። ተመልካቾቻችን ከአፍታ ቆይታ በኋላ ስፖርት ጋር አብረን ተመልሰን እንገናኛለን። አብራችሁን ቆዩ።